የመገደያ ቀናችንን እየተጠባበቅን እለት በእለት ሰውነታችን በፍርሃት እያለቀ ነውና ድረሱልን ይላሉ ሳውዲ የሚገኙ ኢትዮጵያውያን ወህኒ ቤት ናቸው። አስሩ ተገድለውብን የቀረነውም ቀናችንን እየተጠባበቅን ነው ሲሉም አክለው ተናግረዋል ሰላም የፕሮግራማችን ተከታታዮች እንደምን ሰነበታችሁ ይህ አዲሱ ሚዲያ ነው ዛሬ የእስልምና እምነት ተከታዮች በዓላቸውን የሚያከብሩበት ቀን ነው እንኳን አደረሳቸው ከሞት እንታደጋቸው። 130 የሚሆኑ የተለያየ ዜግነት ያላቸው ስደተኞች ከየመን ወደ ሳውዲ አረቢያ ድንበር ተሻግረው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከአምስት እስከ አስር ዓመት ተፈርዶባቸዋል። በሳውዲ አረቢያ ጄዳ በሚገኘው በናጅራን ሲግን አልአሚን እስር ቤት ውስጥ ይገኛሉ። ለፍርድ ሲቀርቡም ጉዳያቸውን የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። ከስደተኞቹም ውስጥ አርባ ሦስቱ ኢትዮጵያውያን መሆናቸው ታውቋል። በማያውቁት ወንጀል በማይረዱት ቋንቋና ባይተዋር በሆኑበት አገር ያለ ጠበቃ በድጋሚ ለፍርድ ቀርበው የሞት በቃ የተበየነባቸው ሲሆን እስካሁንም ስድስቱ ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ተረጋግጧል። የቀሩት 37ቱ ኢትዮጵያውያን ደግሞ በሞት የሚቀጡበትን ጊዜ በመጠባበቅ ላይ ይገኛሉ። በጣም በቅርቡ ሊተገበርባቸው እንደሚችልም ተረጋግጧል። ጊዜ የላቸውም። እንታደጋቸው! ክቡራትና ክቡራን ኢትዮጵያውያን በሙሉ በእስር ተከርችመው የሞት ፍርድ ቅጣት ከመቀበላቸው በፊት በምንችለው ሁሉ የወገኖቻችንን ሕይወት ለማትረፍ በፍጥነት እንድንጣጣር፣ እንድንረባረብ በታላቅ ሀገራዊ አደራ እናሳስባችኋለን። ተያይዞ በቀረበው ፔቲሽን ላይ በመፈረምና ለሌሎች በማሰራጨት ለሳውዲ መንግስት የተቃውሞ ድምፃችንን በማሰማት እንተባበራቸው፣ ድምፅ እንሆናቸው። ለወገን ደራሽ ወገን ነውና። የዋሽንግተን ዲሲ እና አካባቢው ትዕይንት አማራ አስተባባሪ የአስተባባሪው ኮሚቴ አባል ለሰጡን ማስታወቂያ በድጋሚ ያመሰግናለሁ። እንደሰማችሁት ፔቲሽን ወይም የተማጽኖ ደብዳቤ ለማቅረብ ሁሉም እየፈረመ ነውና እና ፊርማችሁን ማኖርም አዘንጉ። እንግዲህ ቀደም ሲል እንደገለጥ ነው፣ በተከታታይም እንዳሰማ ነው። እስካሁን ድረስ አስሩ ሞተውብን ሌሎቻችን ዕለት በዕለት በር በተንኳኳ ቁጥር ተጠራውን የሆኑ ወይ እያሉ እየተሳቀቁ ነው ኑሮ አይባልም በድናችን ነው ያለው ይላሉ በጣም በሚያሳዝን ሁኔታ ነው ያሉት እና ምናልባት መንግስት ነኝ የሚለው አካልም ኤምባሲው እዛ አካባቢ ያለው መልስ ሊሰጥ የሳውዲን መንግስት ሊጠይቅ ይገባል እነዚህንም ሰዎች ያለ ኃጢአታቸው እንዳይሞቱ ቢሆን ወደ ሀገራቸው አሊያም ደግሞ በሌላ ፍርድ እንዲታለፍ መደረግ አለበት የሚል ከባድ አስተያየት አለ በተለያየ ዘርፍ። ስለዚህ ሁላችንም ልንረባረብ ይገባል። እዛ ከሚገኙ ኢትዮጵያውያን መካከል በነገራችን ላይ ኢትዮጵያውያን ብቻ አይደሉም፣ የሶማሌ ተወላጆችም አሉ። ብዙ ናቸው፣ ከመቶ በላይ ናቸው። ኢትዮጵያውያኑ ግን ወደ አርባ ሰባት አርባ ስምንት ይሆናሉ። ቁጥራቸውም የሚያምታታ ነው። የሚያምታታ ነው ማለት ብዙ ስለሆኑ አንዳንዶቹ ቁጥር ሲናገሩ ሊሳሳቱ ይችላሉ። ነገር ግን ብዙዎች ሞተው ቢያንስ አስሩ ተገድለው የተቀሩት ወደ ሰላሳ ስምንት ያህሉ የሞት ዕለታቸውን ወይም ዕለተ ሞታቸውን እየተጠባበቁ ናቸው። እዛ ከሚገኙ ኢትዮጵያውያን የሚያውቋቸው እዚህ አካባቢ አንድ ሰው አግኝተናል። ለሳቸውም ለቤተሰብም ደህንነት ስንል ስማቸውንም ሆነ ድምፃቸውን ቀይረን ነው የምናስተላልፈው እና እንዲህ ይነግሩናል። እስቲ በርሶ በኩል ያለውን የመጨረሻውን በአሁን ሰዓት ያለውን መሬት ላይ ያለውን ተጨባጭ ሁኔታ በእነዚህ ሰዎች ውስጥ ምን እየተካሄደ እንደሆነ ይግለጡልን። እንግዳችን፣ አመሰግናለሁ ስለ ትብብሮ። መጀመሪያ የአዲሱ ሚዲያና ቲሙን እጅግ በጣም አመሰግናለሁ። በተከታታይ ብዙ ነገሮችን እየሰራ ያለና ድምፃቸውን የጠፋባቸው ድምፅ ለመሆን በመሆኑ ሚዲያው በጣም እጅግ አመሰግናለሁ። እንደዚሁም የዲሲ ማዶ ቲም ያላሰለሰ ጥረት በማድረግ ላይ ነው እና እየተገኘ ያለው እሱንም እንደዚሁ ለማመስገን እወዳለሁ። ሌሎችም እንደዚሁ ይህንን ችግረኞች ጋር ለመድረስ የሚያደርጉትን ያላሰለሰ ጥረት ሁሉም ምስጋናን ለማቅረብ እወዳለሁኝ። በአጠቃላይ ልጆቹ ያሉበት ነው የሰማሁት፣ ከአንድ በፊት ነው ውስጥ መግባታቸው ነው። ከዛ ነገሮችን እያደረግን ያለንበት እና አሁን በጣም ከባድ ነው። መቼም እግዚአብሔር ማስቻልን ይሰጣልና ችለው እስካሁን ድረስ መቆየታቸው ራሱ በጣም ከባድ ነው። በየቀኑ ጎናቸው የወሰዱ እየተረታለህ ተነጎዳ እና በህይወት ያሉት በጣም በትልቅ ሲቃይ ውስጥ ያሉ እና በሰቆቃ ውስጥ ያሉ አንዳንዴ ድምጻቸው ሲሰማ ለሚሰማው ሰው ራሱ በጣም ከባድ ኮንዲሽን ውስጥ ያሉ የእናንተንም እግዚአብሔርም ተጨምሮበት ከዚህ ግፍ የሚወጡበት እድል እንድፈጠር እንጸለያለን። አሁን በቅርብ የነበረው ሁኔታ በተለይ በግንቦት እና ሰኔ መግቢያዎቹ አካባቢ ላይ ግንቦት አካባቢ ላይ ሁለት ኢትዮጵያኖችን ተረሽነዋል። በመቀጠልሁ ግንቦት ሀ ሁለት ላይ እንደዚሁ ሁለት ኢትዮጵያኖችን ከዛ ወደ ጁን ቱ አካባቢ ላይ ወደ አራት እስረኞች ተረሽነዋል እና በዛ ውስጥ ነው ያሉት ሌሎቹ። እና በጣም ከባድ ነው ያለበት ኮንዲሽን አሁን ምናልባት እንግዲህ በዚህ በሙስሊሞች በዓል ስላለ በዛ ምክንያት እንግዲህ ጋፕ ያለ ይመስላል። እንግዲህ ምናልባት እግዚአብሔር ደግሞ በዛ ላይ ተጨምሮበት ምናልባት በዓሉን አስመልክቶ ምሕረት የሚደረግበትን እንዲኖር እንጸልያለን። ስለዚህ ያለበት ኮንዲሽን ይሄን ይመስላል እና አጠቃላይ ከሀገር ቤት ያለው ሁኔታም በተወሰነ መልኩ እየተሰራበት ያለ ነው እንግዲህ ብዙ ተስፋ የሚሰጥ ባይሆንም እንግዲህ ያንን እየጠበቅን ነው። ያለ ነው ልጆቹ ያሉበት ይመስላል። አሁን በዓል ስለሆነ በበዓሉ ምክንያት ወደ አንድ ሳምንት ከምናምን እስከ አስር ቀን አካባቢ ነው። ዛሬ እንደውም ዛሬ እና ትናንት ደውለውልኝ ነበረ። በበዓሉ ምክንያት ምንም እንቅስቃሴም የለም። እንግዲህ በዓሉን መሰረት አድርገን ምዕረት እየጠበቅን ነው ነው። እዛ ምክንያት ነው ያለበት ማለት ነው። በጣም አመሰግናለሁ እንግዳዬ እንግዲህ ምናልባት እንደተባለው ዛሬ በዓል ስለሆነ በበዓል ምክንያት በሌላ ጉዳይ ተጠምደው እነዚህን ወገኖች ከመግደል የዛሬ ከመግደል ተቆጥቦ ይሆናል ምናልባት ግን ወደ ኋላ አንድ የሚያናግረኝ ሰው አለ ከዛው በበዓሉ ምክንያት ቢዘገዩም በዓሉ እንዳለቀ ተመልሰው የግድያውን ነገር መፈጸማቸው አይቀርም በሚል ስጋት ላይ ነው ያሉት መቼም አንድ ሰው መሞቻውንም በሚያውቅበት ጊዜ የሚኖረው ሕይወት ምን አይነት እንደሆነ መገመት ቀላል ነው። በጣም ከባድ ነው። ነገ ትሞታለህ የተባለ ሰው ዛሬን እንዴት እንደሚውል በቁሙ እየሞተ መሆኑን ለመገመት አያዳግትም። እና የሚመለከታችሁ ወገኖች በከፍተኛ ባለስልጣኖች ደረጃም፣ ግለሰብ ኢትዮጵያውያንም ወገኖችም፣ የሶማሊያ ተወላጅ፣ ሌሎችም ብትሆኑ እነዚህን ሰዎች ለመታደግ እንፍጠን፣ እንበርታ እና የተቻለን ሁሉ እናድርግ ከዚህ ቀደም እንዳቀረብን ሁሉ ከአዲስ አበባም አንድ እንግዳ አለኝ ወደኋላ እኔ እንደው ሰሞኑን እዛው ሳውዲ አረቢያ ደውዬ ልጆቹ ስልክ እየፈለጉ ይደውላሉ እና ቀጠሮ አድርገን ተገናኝተን እንዴት ነው መቼ ነው እዛ የሄድከው ለምንድን ነው እሱ ይሄ የሞት ፍርድ ተፈረደባቸው ለመሆኑ ምን አድርጋቸዋል የሚሉትን አንዳንድ ጥያቄዎች ስጠይቀው ነበር እና እሱ እዛ ያለውን ሁኔታ እንደሚከተለው ገልጦልኛል እስቲ እሱን እንስማ

ይህን መልእክት ለማስተላለፍ ፈለጌ ነው። ድረሱልኝ ያለነው ተራች ላይ ያታለ የተሰማች ሰዎች በሻ ሚዲያ በማህበራዊ ሚዲያ ተጋጋች፣ ወርዱ፣ አትርፉን ከዚህ ሞት። እኛ ባልተራለ ወንጀል የሞት ፍርድ ተፈርዶብን እየተገደለን እየተቆረጠን ነው ያለን እና በቃችሁ፣ ድረሱልኝ እያሉ የሞት ፍርድ የተፈረደብን ከሳውዲ አረቢያ ወደ ከየመን ወደ ሳውዲ አረቢያ አሽ ተሸክማችኋል፣ ወንጀል ተታችኋል ብሎ ነው የተፈረደብን። እኛ ወንጀሉ እንዳልሰራን ሁልጊዜ እየተከራከርን ነው ያለን።

ያው ሳንታት ከሞቱ ሳንታት ከድስት አመታት አተረው እና አስተጋይተው ው የትይከትሉ ያሉ ወንዶች ብቻ ናቸው። ወንዶቹ ብቻ ነው። ሴቶቹ ድማ በሰዓት የነበሩ ሴቶችን ወደ ኢትዮጵያ እንደላኳቸው ነው። በተማ ነው ወደ ኢትዮጵያ ተለቀዋ ምናም ብለውናት እየተለቀቁ ሰምተናል። ሴቶች እና ወንዶች ነው ሲገባ የነበረው። ሴቶቹ ወዳው ነው የለቀቋቸው። እኛ ወንዶች ነው ወደ ወደ እስር ቤት ያስገቡ። እኔ ከኢትዮጵያ የወጣሁትኝ በሁለት ሺህ አስራ አንድ ማዚያ ወር ነው የወጣሁት ከኢትዮጵያ ማዚያ ወር ነው ሰማጃዋ ተነስቼ ነው ከየለን ሁለት ወር ተናጌ ሰራው እንደዚህ የቀን ስራ ምናምን መጌጣጌጥ ከቆየ በኋላ ነው ወደ ሰኔ አስር ግን ወደ ሳዑዲ አረቢያ እነዛ ሰዎች እያዞርን ወደ ሳዑዲ አረቢያ እንልካችኋለን ብለው እየመሩ ሲወስዱ ነው የያዙን። የወጣሁት እንግዲህ ስድስት አመት ሆኖኛል፣ አሁን በአሁኑ ሰዓት ስቆጥረው እንደ ኢትዮጵያ አቆጣጠር። የኢትዮጵያ ልጅ ማለት ነው። ልጆች ሳዑዲ አረቢያ እስር ቤት ውስጥ ናዲራ የሚባል ቦታ ነው የምንገኘው። እዛ ነው የምንደውሉ እኛ የምንፈልገው

አሁን የምንፈልጉት እኛ የኢትዮጵያ ውልድ የሆናችሁ ውጭ ያለባችሁ፣ አሜሪካ፣ ኢንተርናሽናል ሰዎች፣ ኢማራት የምሰሩ ሰዎች እኛ ድምጽ እንደምንሆኑ እንጠይቃለን። በቤትና ባካችሁ እኛ ድምጽ እንደምንሆኑ እንጠይቃለን። እኛ እዚህ አስር ሰው ተገሎ ነበረ። አሁን ትላንትና ደግሞ አራት ሰው ህይወቴ ነበረ። ስድስት ሰው ነው አሁን ደግሞ አራት ሰው ትላንትና ህይወቴ ነበረ። በአካችሁ አምነስቲ ኢንተርናሽናል ውስጥ የምሰሩ ሰዎች ኢማራት ውስጥ ውስጥ የምሰሩ ሰዎች ቀይ መስቀል ውስጥ የምሰሩ ሰዎች፣ በአካችሁ እኛ ጉንድ የምንቆሙን እንጠይቃለን። በትህትና በአክብሮት እንጠይቃለን። በአካችሁ የኢትዮጵያ ህዝብ የሆናችሁ ውጭም ያላችሁ ሀገርም ያላችሁ እኛ ድምፅ ዳና ኢትዮጵያ መንግስት ስራ አድርጎ ይሄ መንግስት ወደ ረቢያ መንግስት ጋር መጥተው እንደምንጠይቅ በእርዳ እኛ ኢትዮጵያ መንግስት መጥተው እንደምታወጣ እንፈልጋለን ማለት ነው።

ቀደም ሲል በድምጽ የተናገሩት እንግዳችን እንደጠቀሱት ዶክተር ኢብሳ ኢብራሂም ኢትዮጵያ ነው ያሉት ምስራቅ አደርጌ፣ ሰዎቹን ያውቋቸዋል። እንዲያውም አንዱ ቤተሰባቸው ነው። እሳቸው ደግሞ ያለው ሁኔታ በግልጽ ይነግሩናል። ምን ላይ ናቸው? ዛሬ ሰሞኑን ምን እየተደረገ ነው? በአሉ ሳይ ደርስ በፊት ትሞታላችሁ፣ ትገደላላችሁ ብለው ውሳኔ ያሳለፉት ባለስልጣናት ዛሬን እንዴት አዋሏቸው ነገስ ምን ሊሆን ይችላል የሚለውን ሀሳብ እንዲያብራሩ ስልክ ደውዬ አናግሬያቸዋለሁ። የግንኙነቱ ሁኔታ የኢንተርኔቱ ሁኔታ አልተባበረም አላመችም እና ድምፃቸው ቆረጥ ቆረጥ ይላል። ቀደም ሲል ከዚሁ ከዋሽንግተን የጋበዝናቸው እንግዳም ድምፃቸው በጥራት አይሰማም ልብ ብላችሁ እንደሆን ለሱም ይቅርታን እንጠይቃለን። ዋናውን ቁም ነገር ግን በተቻለ መጠን እንደተከታተላችሁ ተስፋ አደርጋለሁ። ወደ ዶክተር ኢብሳ ከኢትዮጵያ ታንኪ ዩ አዲሱ ሚዲያ። እኔም ዶክተር ይብሳ ይባላሉ። እኔም ወንድም አለኝ እዛ ሳውዲ አረቢያ እና ጅዳ እስር ቤት ያለው የሞት ፍርድ ከተፈረደባቸው አርባ ሰባት ኢትዮጵያውያን መካከል እኔም አንድ ወንድም አለኝ። በበኩል ደግሞ የልጆቹን ቤተሰቡ ሲመላለስ ወደ አዲስ አበባ ሲመላለስ የነሱ ጉዳይ በደንብ ሲከታተል የነበርኩ አንዱ ነኝ። እስካሁን ከአርባ ሰባቱ ኦልሞስት አስር ኢትዮጵያውያን ሞቷል። እንደ አጋጣሚ አንድ ሁለት ልጆች በፊት ነው የሞቱት። ሁለት ልጆች ደግሞ ሁለት ሳምንት በፊት አራት ልጆች ሁለት ሳምንት በፊት አራት ልጆች ደግሞ ላስት ሰንደይ ዋን ዊክ እየሞሉ ነው። ላስት ሰርስደይ ተገደሉት። እነኚህ አራቱ መጨረሻ ሲማችሁ በሶማሊያን የመጣው እንጂ እዚህ ባቢሌ ስራ ጋር ርጌ ባቢሌ ወረዳ ሚኖሩ ቤተሰብ ናቸው። አራቱ ሶማሌ ተብሎ የተገደሉት ኢትዮጵያውያን ናችሁ። እነኚህ ልጆች ላስት ዊክ እንደነገሩ ከሆነ እስከ አረፋ በዓል ድረስ አብዛኛችሁ የሞት ፍርድ የነበረባችሁ ልጆች እንደሚሞቱን የተነገረን፣ በጣም በጣም ጭንቀት ውስጥ ነበር። እንደ ፋሚሊ በጣም ጭንቀት፣ ማልቀስ፣ ማጨናነቅ እና ብዙ ጭንቀት ውስጥ ነበር፣ ለልጆችም ለራሳችንም። እንዳጋጣሚ ሆኖ ከአስሩ ውጭ ኦልሞስት ሰላሳ ሰባት ኢትዮጵያውያን በህይወት አሉ። እስቲም ሌላም ሶማሌ የተባሉትም ኦልሞስት ሰላሳ ሶስት ልጆች በህይወት አሉ። እንግዲህ ሜሴጅ እነኚህ ልጆች ለጊዜ አሁን ዛሬ አረፋ ነው። ፕሮባብሊ በአመት ባድ ምክንያት አድርጊቶ ፕሮሰሳችን አቋርጦ ሊሆን ይችላል የምንጠብቀው ግን በዚህ አረፋ በዓሉ ምክንያት አንድ ቢያሲ እንኳን ይቅርታ እንዲያደርጉለት የፈለግነው በሁሉም በኩል በመንግስታችን በኩልም በሚዲያም በተለያየ የዓለም አቀፍ ድርጅትም አቤቶታ ስናስገባ ቢያሲ ሳውዲ አረቢያ መንግስት በዚህ አመት ባህል እንኳን ለልጆቹ ይቅርታ እንዲያደረጉ ነው። እንግዲህ ልጆችም የተባሉትም ነገሩ የለም። አሁን አንድ ደቂቃ ሁለት ደቂቃ በፊት ከልጆቹ ጋር ሲያወራ ነበርኩ ደውሎልኝ። ምንም የተባሉት ነገሩ የለም፣ በእርግጥ በሕይወት አሉ። አሁኑም ፍርሀቴ ምንድን ነው? አመት ባሉ ልክ እንዳለፈ እነሱ ወደ ስራቸው ነው የሚመለሱት። እኔ ለኢትዮጵያ ህዝብም ውጭ ሀገርም ውስጥ ሀገርም ያሉት የኢትዮጵያ መንግስትም ለአለም አቀፍ ድርጅት ማራይት ዎችም፣ አምነስቲ ኢንተርናሽናልም፣ የተለያየ አካላችሁ ሁሉ ማስታከት የሚፈልጉ እነኚ ለማስራት ከሀገር ወጥቶ እዛ ደርሶ በመዘጋጃ በሳውዲ አረቢያ መንግስት ተገለው በመዘጋጃ እዛ እየተቀበሩ ነው እነኚህ ልጆች። እና ሪሳንም አላገኘንም፣ በህይወታችንም አላገኘንም። ስድስት እስከ አስር ዓመት መሀል እስር ቤት በነበሩበት ጊዜ ድምፃችንም አልሰማንም። እነኚህ ልጆች እንዲረስላችሁ ድምፅ እንሆንላችሁ፣ በህይወት ወጥቶ ወደ ቤተሰቡ እንዲቀላቀሉ ድምፅ እንሆንለት ማለት ሚሴጅ መሰራት ፈልገው። አመሰግናለሁ ዶክተር ኢብሳን በድጋሜ ለሳቸውም ለሌሎቹም የመነሱ ተከታዮች መልካም በዓል እንመኛለን። እንግዲህ ወገኖቼ እነዚህን ኢትዮጵያውያን ከሞት ለመታደግ የተቻለውን ሁሉ ጥረት እንድታደርጉ እናሳስባለን። ይሄ ቀላል ነገር አይደለም። ቅድም ደግሜ እንዳልኩት አንድ ሰው ነገ ትሞታለህ ወይም የምትሞትበት ቀን በዚህ ዕለት ነው ተብሎ ያንን ዕለት መጠበቅ በጣም ከባድ ነው። ዕለተ ሞትን እንደመጠበቅ አስፈሪና በስጋት ውሎ የሚያስሆኑን ለመገንዘብ አያዳግትም። ስለዚህ አንዳንድ ጊዜ ሞት ድንገት ሳንታመም ስንሄድ ለብዙ ሰው ጥሩ ነው ያለ ስቃይ ተገላገለ ይባላል። ይሄ ግን ስቃይም አለው፣ ስጋትም አለው፣ ፍርሃትም አለው። እነዚህ ሰዎች እዛ ውስጥ ነው ያሉት። ኮሽ ባለ ቁጥር ነፍስና ስጋቸው እየተላቀቀ ነው ያሉት። እነዚህ ካላሳዘኑ ሌላ ምን ሊያሳዝን ይገባል? ጉዳዩ የሚመለከተው አካባቢ ያለው ኤምባሲ በተሰጠኝ ስልክ ደውዬ አልተነሳልኝም። አዲስ አበባም ጉዳዩ ይመለከታቸዋል የተባሉ ሰዎች ስልክ ተሰጥቶኝ ያም ስልክ አልተነሳልኝም እና ጥረት አርገናል እንቀጥላለን። እግዚአብሔር ፈቅዶ በሕይወት ካሉ ልጆቹ እየደጋገምን ባለስልጣኖችንም ሆነ እነሱን ለማናገር እንሞክራለን። እስካሁን ድረስ በአዲሱ ሚዲያ የተከታተላችሁት ክቡራትና ክቡራን በሳዑዲ አረቢያ እስር ቤት ያሉ ወገኖች መሞቻችን ነውና ታደጉን የሚለውን ጥሪ የሚያስተላልፉበትን ፕሮግራም ነው። እስካሁን ስለቆያችሁ አመሰግናለሁ። ከሞት እንታደጋቸው። 130 የሚሆኑ የተለያየ ዜግነት ያላቸው ስደተኞች ከየመን ወደ ሳውዲ አረቢያ ድንበር ተሻግረው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከአምስት እስከ አስር ዓመት ተፈርዶባቸዋል። በሳውዲ አረቢያ ጄዳ በሚገኘው በናጅራን ሲግን አልአሚን እስር ቤት ውስጥ ይገኛሉ። ለፍርድ ሲቀርቡም ጉዳያቸውን የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። ከስደተኞቹም ውስጥ አርባ ሶስቱ ኢትዮጵያውያን መሆናቸው ታውቋል። በማያውቁት ወንጀል በማይረዱት ቋንቋና ባይተዋር በሆኑበት አገር ያለ ጠበቃ በድጋሚ ለፍርድ ቀርበው የሞት በቃ የተበየነባቸው ሲሆን እስካሁንም ስድስቱ ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ተረጋግጧል። የቀሩት 37ቱ ኢትዮጵያውያን ደግሞ በሞት የሚቀጡበትን ጊዜ በመጠባበቅ ላይ ይገኛሉ። በጣም በቅርቡ ሊተገበርባቸው እንደሚችልም ተረጋግጧል። ጊዜ የላቸውም፣ እንታደጋቸው። ክቡራትና ክቡራን ኢትዮጵያውያን በሙሉ በእስር ተከርችመው የሞት ፍርድ ቅጣት ከመቀበላቸው በፊት በምንችለው ሁሉ የወገኖቻችንን ሕይወት ለማትረፍ በፍጥነት እንድንጣጣር እንድንረባረብ በታላቅ ሀገራዊ አደራ እናሳስባችኋለን። ተያይዞ በቀረበው ፔቲሽን ላይ በመፈረምና ለሌሎች በማሰራጨት ለሳውዲ መንግሥት የተቃውሞ ድምፃችንን በማሰማት እንተባበራቸው፣ ድምፅ እንሆናቸው ለወገን ደራሽ ወገን ነውና የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ